ወንድማችን ታማኝ እንግዲህ በማዕከላችን አለ። እሱም አመሰግናለሁ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ዛሬ በጣም አጭር መልእክት ነው የምናገረው። እዚህ በብዛት እስከዛሬ ያልመጣችሁ ዛሬ ቆጭቷችሁ የመጣችሁ ወገኖቼ፣ አንድ ጥያቄ ጠይቃችኋለሁ። በኢትዮጵያ ውስጥ እየተካሄደ ያለው ፖለቲካ አይደለም፣ ፖለቲካ አይደለም። ነፍስ ያላወቁ ግን መብታቸውን የጠየቁ ሰዎች እየተገደሉ ነው። ዳር መቆም ይቻላል ወይን? እያዩ እናንተን፣ እናንተ የምጠይቃችሁ ዛሬ እንደመጣችሁት ኃላፊነታችንን ተወተናል ብላችሁ ወደ ቤት መሄድ ሳይሆን ዛሬ በእግዚአብሔር ፊት ለራሳችሁ ሕሊና ቃል የምትገቡት ይሄ ትግል ዳር ሳይደርስ አልመለስም ብላችሁ ለራሳችሁ ቃል ግቡ። ይሄ ትግል ዳር የሚቆሙበት አይደለም። ስለሚካሄደው ትግል በውጭ ሀገር የምትኖሩ የኦሮሞ ማህበረሰብ አክቲቪስቶች የኦሮሞ ሕዝብ በኢትዮጵያ ውስጥ ሲኖር በደል ደርሶበታል። ያ በደል በመሸሽ በማክሮፍ እኛ በመነጠል ሊድን አይችልም የምናድነው አብረን ስንቆም ችግሩን ችግር አድርገን በጋራ መፍትሄ ስንፈልግ ስለሆነ ለየብቻ ላለመሞት አብረን እንቆም እላችኋለሁ። ለየብቻ ይህን መልእክት የማስተላለፈው በተናጠል የምናደርገው እንቅስቃሴ ለገዳዮች የተመቻቸ አድርጎናል። ስለዚህ የኦሮሞ ፕሮቴስት ለብቻ፣ የአማራ ፕሮቴስት ለብቻ የትም አያደርሰንም። በየተራን ሞታለን እንጂ። ስለዚህ ችግሩን በመነጋገር በመወያየት እንፈታዋለን። ላለመሞት አንድ ላይ እንቁም። ቤታችን ሀገራችን ኢትዮጵያ ናት። ብንፈልግም ባንፈልግም በኢትዮጵያ ውስጥ ተፈጥረናል። ይህን ችግር የአማራ ወንድሞቼና እህቶቼ ላለፈው ሀያ አምስት ዓመት እንደ አውሬ ስትታደኑ ኖራችኋል። በደል አለ ከፍቷችኋል። ብቻችሁ ነፃ ቶጡም ነፃ መውጣት የሚቻለው አንድ ላይ ስንቆም ብቻ ነው። ከዚህ በኋላ በኢትዮጵያ ውስጥ የሚደረገውን ትግል ለመደገፍ እንደ ኢትዮጵያዊ ሆነን በጋራ ስራ አንግባም፣ ስንልም አንድ ላይ ሰልፍ እንወጣም፣ አንድ ላይ መሆን አለበት። በተናጠል የምንጠቅመው ወያኔን ብቻ ነው። ስለዚህ ዛሬም ነገም በኢትዮጵያዊነት ማሸነፍ እንድንችል እጅ ለእጅ እንያያዝ። ትናንት የሙስሊም መፍትሄ አፈላላጊ ወንድሞቻችንን በግፍ ሲታሰሩ ተቃውመናል። ዛሬ ተፈትተዋል። አንደሰትም፣ አንጨፍርም። ምክንያቱም መጀመሪያም ያለ አግባብ ነው የታሰሩት። ስለዚህ አሁንም የቀሩት ታሳሪዎች በሙሉ ጋዜጠኞች፣ ፖለቲከኞች ካልተፈቱ በስተቀር ይሄ ትግል አይቆምም። ይሄ የጋራ ትግል አይቆምም። እያንዳንዳችን እንደ ዜጋ፣ እያንዳንዳችን እንደ ኢትዮጵያዊ ኃላፊነት አለብን። የትግራይ ህዝብ ሆይ መልእክት አለኝ እንዳንድ ኢትዮጵያዊ። አዎ ህወሀት ከሌለ ታልቃላችሁ እያለ ይሰብካል። ህወሀት በሌለበት የአድዋ ዘመቻ ህወሀት በሌለበት የሶማሊያ ዘመቻ ከኢትዮጵያ ህዝብ ጋር አብራችሁ አልሞታችሁም። ሆዋት ዛሬ መጥቶ ኢትዮጵያ ይጨርሳል ሲባል እንዴት ትቀበላላችሁ? ዛሬ ይሄንን ድል ይሰብራችሁ፣ ከኢትዮጵያ ወገናችሁ ጋር ቆማችሁ ሆዋት አትወክለንም ማለት አለባችሁ። ስለዚህ የነገው ኢትዮጵያ ብሩህ እንድትሆን አሜሪካ ለሚያመቻችልን እያንዳንዳችን ኃላፊነት አለብን። በኦሮሚያ ልጇ የተገደለባት እናት አስከሬን ላይ ቁጭ በይ ተብላ ስታለቅስ፣ ኦሮሞ መሆን አያስፈልግም። ለማልቀስ ለመናደድ ኦሮሞ መሆን አያስፈልግም። ሰው መሆናችን ብቻ ይበቃል። የእናቶቻችን የሀምሳ ዓመት ለቅሶ ሊበቃ ይገባል። ትናንት ደርግን የምናማርረው የጥይት ዋጋ አስከፈለ ብለን አይደለም እንዴ? ዛሬ እናት በልጇ አስከሬን ላይ ቁጭ ላ እንድታለቅስ ካደረጉ በምንድን ነው ከነዚህ ሰዎች ጋር የምንስማማው? እንዴት ነው ስለ ህንጻ ስለ አስፋልት የምናወራው ስለ እድገት የምናወራው የምናወራው? እናት አምጣ የወለደችው ልጅ የማሳደግ ግዴታ አለ፣ መብት አላት። ይሄን መብት ነው ህወሓት የከለከለው። ስለዚህ አቋማችን የጸና ጥያቄያችን ጠንካራ እንዲሆን አንድ ላይ እንቆም። ኢትዮጵያዊነት ለዘላለም ይኖራል። ኢትዮጵያዊነት ለዘላለም ይኖራል።